ራሱ ልብሱ ነው፣ ስታይሉ ነው። ከስንት አንዴ ለምለብሰው ይጨቃጨቁኛል። ምንጉር ናቸው? ማርያምን ገይስ በቃ አይፋቱም። እንዲ በቃ ልክ ሲመጡ እንትንሽ እንትንሽ ላይክ ኦ ዋው ስታምሬ። እስኪ አበሻም ላይክ መደናነቅ ልመዱ። ወይ ደግሞ ካልተመቻች ውጡ። እስከዚህ የምትታነቅ ካለች እዛ ይሄዳችሁ። ሁሌ ስመጣ ስመጣኔ እንደዚህ ታነቄ ነው መመጣላችሁ? አረ እንዴ! አንድ ቀን እኔ እንደዚህ ተከፍቼ ቲክቶክ ላይ አልመጣም። አንዳንዴ ሰውን አታጨናንቁ። ይሄ ሁሉ አስጨነቁኝ እኮ ከስንት አንዴ እን እንደ እናት አደረጋችሁኝ እኮ አሁን እኮ እናቶቻችሁ። አረ ቁጭ ብዬ እንትን አደረጋችሁኝ ማምላክን ይሄ በቃ ጡረታ የወጣች እናት እንደ ማርያምን ጡረታ የወጣች እናት አደረጉኝ እኮ። በቃ እን ፍላጎታቸው ሻሻ አድርጌ እስከዚህ ታንቄ ምናምን እንድመጣ ነው የሚፈልጉት። እንደ አንተ እንደ ዘና ልበለው ወጣት ነኝ

አንዴ ሊሞቱ ደረሱ እኮ ቀይሪ ነይ ጀላይ ቀይርብሽ ላይሽ ላይ ንጭ አልማዝ። ከአልማዝ ድሮስ ምን ይጠበቃል? ሞኝ አልማዝ ያለው ገብርኤልም በብሎክ ነው የምጨርሳቸው። አትጨማለቁ አይ እንዲነሽ አለሽ ለሰላሳ ደቂቃ ነው የመጣው። ታጨቅጭቁኝ ወዳጆቼ ብቻ ልብ ልብ ላኩ። ፍቅር ፍቅር አልማዝ ባለጭራ ብርቄ ባለ አሞራ ይህ ጭንቅ ያደርጉኛል። የሆነ አሁን አሁን ማሚያወኝኩ ወልዲው ያሳደጉኝ ነው የሚመስላቸው ይህናታርጊ ይህ ሌሎቹ ግን ሲበለቃቀጡ ዋው፣ ምንድን ነው የሚጠቀሙት ቃል? በእግዚአብሔር ጻፉልኝ ያለ ነገር ነው። ምን ነበር ጋየሲያ? የሚጠቀሙት ቃል ኖርማል ነው። ለሌላው ሲሆን ኖርማል። እኔ አንድ ቀን በሕይወት ዘመዴ እንደዚህ ለብሼ በመጣ ቲክቶክ ላይ እንጫጫለን ለሌላው ኖርማል ነው። እየቆፈሩ እየፈነገሩ እየተበለቃቀጡ ኖርማል ነው ጫራውላ ለእኔ ሲሆን እንጫጫሉ። አከክ እኔ እኔንማ ክፈችው በሏት። እኔንማ የሚፈልጉት እኮ ሻሻ አድርጌ ሊጥ አናቴ ላይ ተለቅልቆ ፓንቴ ሆዴ ላይ መቀነቴ ላይ መጥቶ የ የወታደር ካልሲ እስከ ታፋይ ታጥቄ በመጣላችሁ ደስ ነው። ዋው ቤት ነው የሚሉት እኔ ድሮን ፖለቲካ ይዞኝ እንጂ እናቴ መቼ ቡትቱ ቸገረኝ። ለሰላሳ ደቂቃ ነው፣ ለሰላሳ እንዴ፣ ቆይ፣ እንዴ ስንሳት ሆነ?

ሸፍኝ ሸፍኝ። እኔ ዲቦራ እንደዚህ ለብሼ ካወቅሽኝ ጀምሮ ሁሌ የምመጣው ከላይ ተሸፍኝ፣ አይደለም የምመጣው ሁሉ ጊዜ

ቅድም ነገርኩ አይሽ ቅድም ጆሮሽ አያዳምጥም ነበር። ማለት ዝም ብለሽ እኮ ነው እኮ፣ አብሬሽ ልብሽ እኔ ጋር የለም እንጂ እየነገርኩሽ እኮ ነበር። ነው ቅድም ቀስ ብሎ ይደርሳል። ኖ ኖ ኖ ኖ፣ አይደለም አሁን ዛሬ ነው። እና ረቡዕ አንድ ተመልሽ ይመጣል። ቶሎንም መጣው እዚሁ እንዳገኘሽ አሀ፣ ይሄ ስትራቴጂሽ ነበራ። ኔም ላይቭ ለማስገባት አረባክሽ፣ ቶሎ ንግባ ስልሽ እዛ መሳጅ እያየናል ነበር ቁጭ ብለን ሰት የፍድ ነው። ማሳጅ እያየና የጭንቅላት ተደረገ። ታፕ ታፕ አድርጉ ስ ጋስ ታፕ ታፕ አድርጉ። እስኪ ቪዲዮ ለቲክቶክ የሚሆን ቪዲዮ ልስራ። ማታ ግን መልቀቅ ነበረብን። እዚህ ጋ እየሰራ ነው። በዚህ አንቺ ቪዲዮ እኮ ቶሎ ቶሎ መልቀቅ አለብሽ። በሳች ጋ ስምንት

በቁንጅኗ ምክንያት አራት ሚሊዮን ስምንት መቶ ሺ ዶላር የተሸጠችው ላም ቪቲያና ትባላለች። በአፈጣጠሯ እንዲሁም በሰውነት ቅርሷ ከብዙ ላሞች ጋር ተወዳድራ አንደኛ ወጥታለች። በዚህም እንግዲህ በደቡብ አሜሪካ የሚስነት ማዕረጋቸው በዱባይ አራት ሚሊዮን ስምንት መቶ ሺ ዶላር ውሻ አንቺን ብሎ ጓደኛ

ይሄ ኑሮ መቼ ነበር? የአንድ ሌትር ዋጋ ዘይት ከስምንት ብር ተነስቶ ሃያ ብር የገባው መቼ ነው? ሴትዮዋ ኑሮ መሯት። ዘንድሮ ዘይት ስንት እንደሆነ አላወቀችም።

መጀመሪያ አይደለም ጋይስ፣ እስኪ ታያላችሁ ዘፈኑን። አሁን ለቅቄ ሳደርገው ታያላችሁ። ከዛ በኋላ እናንተ የፈለጋችሁትን ኮመንት ላይ ሜንሽን እያደረጋችሁ የምትመኙልኝን ሰው መጻፍ ትችላላችሁ። እኔ ግን ለራሴ የምመኘውን አስቀምጣለሁ።

አንቺ አትይኝ ደነዝ እያየችኝ ጋይ ጽሑፍ አትይኝ። ዲቦራ ማርያምን አልፈልግም በቃ አትይኝ። አንቺ በእናትሽ በማርያም ቻርገሬ እያለቀ ነው ተይኝ፣ አትይኝ። ጣልኩት

ዘመን የራሱ እንደዚህ ዘፍኛ አላቅም፣ ለማን እንደሆነ አላቅም። እስኪ ቆይ መጀመሪያ ከመፖሰቴ በፊት ራሴን አንድ ሦስት አምስት ስድስቴ ያጣራለሁ። እስኪ አይ ነው ቦርጭ ይታያል እንደለጥ ቁዲ ብራስ ወይ ቀረብ ልበል መሰለ። አሁን እናንተ አንድ ሺህ ስድስት መቶ ሰዎች አላያችሁም ላይቭ ላይ የሚፈጠረውን ነገር እንደ አዲስ ሄዳችሁ ነው ላይክ አድርጋችሁ፣ ዋው ቤታዬ ስታምሪ ማለት ያለባችሁ እዚህ ጋር ያላችሁ ነዋሪዎች፣ ደክ ስለቅ ኮመንት ሄዳችሁ፣ ወይኔ ቤታዬ ዛሬ በጣም ነው የምታምሪ ወይኔ

እኔ ግን እንደይ ፍቅር ነገር አያምርብኝም። ዲቦራ ገብርኤል አንቺ እኮ ስትይ እንዴት ያለሽ እኔ ኦኬ፣ አንድ ቁጥር ጻፍ ይበል። ስሚ አንቺ እኮ እንዲህ ነው እምትይ። ስትንስቲ እንዴት እንደሚያደርግሽ። ባለፈው እራሱ ያንተለ እኔ አልችልም። ክርስቶስ እኔ አሁን ይሄው በቃ ይሄ የጦርነት ምናምን ነገር

የቆየ ነው እና አይ ኖ ምን ይጠበስ ታዲያ። እና ላይክ ይህ አዲስ ነገር እኮ አይደለም እኮ። ከዛ እኔ እኔ እኔ ደግሞ ምን እንደማደርግ ታውቂያለሽ? እኔ ስሰጠው ደግሞ ኖ አይደረግም ሲል ኖ፣ ምን እንዲሆን ይቁረጥልህ በይና፣ ጻፊልኝ ይቁረጥልህ ድዩት ማድረግ